የኢራን ሚሳኤሎች በቴል አቪቭ ሰማይ ላይ ታሪክ ሰሩ። ኢራን ተበቀለች። እስራኤል ለአስከፊው ጥቃት ተዘጋጀች። በቴል አቪቭ ሰማይ የኢራን ሞት ያረገዙ በቀልን የተሸከሙ ሚሳኤሎች እሳት ሲተፉ አምሽተዋል። ቴል አቪቭ በኢራን ሚሳኤሎች ያልጠበቀችው ሞት ገጥሟታል። ምሽቱ እጅግ ከፍተኛ ውጥረት የታየበት የገሃነም እሳት የተለኮሰበት አስፈሪ ምሽት ነበር ሲሉ የገለጹ በርካቶች ናቸው። አሁን የመጨረሻው የዓለም ፍጻሜን ያቃረበው ጦርነት ተቀጣጥለዋል። ለመሆኑ በዚህ አስከፊ ምሽት እስራኤል ምን ደረሰባት? የኢራን የበቀል እርምጃስ ምን ክል ውጤታማ ነበር? ዝርዝር መረጃውን በትንታኔያችን የምንመለከት ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችን ቆዩያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮም ላይክ በማድረግ ቤተሰቡን ይወዳዩያል። ወደ መረጃው እናሸጋጋቸው። የኢራን በቀል ያረገዙ ሚሳኤሎች ወደ ቴል አቪቭ ሰማይ እየተምዘገዘጉ ሄዱ። ከዚያም እጅግ አደገኛው ትንቅንቅ በሰማይ ላይ ታይቷል። ቴል አቪቭ ነዳለች። የመጀመሪያው የኢራን የበቀል እርምጃ ወደ ኢየሩሳሌም ቀጥሎ፣ በከተማይቱ የፍንዳታ ድምፅ ተሰምቷል። ኢራን በእስራኤል ላይ በርከት ያሉ የሚሳኤል ጥቃቶችን ሰንዝራለች። በእስራኤል የአደጋ ጊዜ ደውሎች ማስጠንቀቂያ የተሰማ ሲሆን የእስራኤል ጦርም ሚሳኤሎችን በማክሸፍ ላይ ተጠምዷል። የቴል አቪቭ ሰማይ በእሳት ነዷል። የአሜሪካ ጦር ወደ እስራኤል ያቀኑትን የኢራን ሚሳኤሎችን ለመምታት ረድቷታል ሲሉ ሁለት የአሜሪካ ባለስልጣናት ለሮይተርስ ተናግረዋል። ስማቸው እንዳይገለጽ የፈለጉት ባለስልጣናቱ ተዋጊ ጀቶች ወይም የጦር መርከቦችን በመጠቀም የመከላከል ስራውን ስለማስፈጸማቸው ጨምሮ ተጨማሪ መረጃ አልሰጡም። የጽዮናዊው አገዛዝ የጦር ኃይሎች በአስከፊ ሁኔታ ይንበረከካሉ። በዚህ ጉዳይ ላይ ምንም አይነት ምህረት ወይም ደግሞ መዘግየት እንደማይኖር ህዝቡ እርግጠኛ መሆን ይችላል ሲሉ የኢራን መንፈሳዊ መሪ በቀጥታ ባስተላለፉት የቴሌቪዥን ፕሮግራም ላይ አስጠንቅቀዋል። ኢራን በእስራኤል ላይ ጥቃት መሰንዘሯን የቀጠለ ያለ ሲሆን የሁለቱ ሀገራት መካረር ጫፍ ላይ መድረሱን የሚጠቁሙ እርምጃዎች ሆነዋል። በእስራኤል መከላከያ ዋና መስሪያ ቤት አቅራቢያ ሳይቀር ከባድ ፍንዳታም ተሰምቷል። ኢራን ሁለተኛውን ዙር የሚሳኤል ማዕበል በእስራኤል ላይ ያስወነጨፈች ሲሆን ቴል አቪቭን በድጋሚ በኢራን ይዞታዎች ላይ ጥቃት መሰንዘሯም እየተነገረ ነው። ቴህራን ሁለት የእስራኤል ተዋጊ ጀቶችን መታ መጣሏንም አስታውቃለች። የኢራን አብዮታዊ ዘብ በእስራኤል ላይ የተወሰደውን የባላስቲክ ሚሳይል ጥቃት ትሩ ፕሮሚስ ሲል ጠርቶታል። ኢራን ትላንትና ምሽት በሁለት ዙር በቴል አቪቭ በሰባት ቦታዎች ላይ የሚሳኤል ጥቃት ፈጽማለች። ኢራን ሶስተኛውን ዙር ጥቃት በመፈጸም ላይ መሆኗን የኢራን ሚዲያዎች በመዘገብ ላይ ይገኛሉ። በጥቃቱም የተነሳ የእስራኤል ዋና ጦር ማዘዣ አካባቢ እሳት መታየቱም ተዘግቧል። የእስራኤል የአምቡላንስ አገልግሎት በጥቃቱ እስከ አምስት ሰዎች መገደላቸውን ሲገልጽ፣ ጥቃቱ ወደ ተፈጸመባቸው ቦታዎች ተጨማሪ አምቡላንሶች መሰማራታቸውንም ገልጸዋል። ታዲያም ኔታንያሁ ወዲያውኑ ነበር መልእክት ያስተላለፉት። የኢራን መንግስት የደረሰበትንና ወደፊት የሚመጣውን አያውቅም። ጦርነታችን ከኢራን ህዝብ ጋር አይደለም፣ ትግላችንም ከጋራ ጠላት ማለትም ከመንግስት ጋራ ነው ሲሉም ገልጸዋል። በታሪክ ውስጥ ከታዩ ታላላቅ ወታደራዊ ኦፕሬሽኖች ባንዱ ከፍታ ላይ ነን ሲሉም ነው ያብራሩት። ኢራን ለትናንትናው የእስራኤል የአየር ጥቃት ምላሽ ለመስጠት በእስራኤል ላይ መጠነ ሰፊ የሚሳይል ጥቃት እያደረገች መሆኑን አልጄዝራ ዘግቧል። የኢራን ጥቃት ኢላማ ያደረገው ቴል አቪቭ ሃይቭ ወታደራዊ ካምፖችና ስትራቴጂካዊ ተቋማት ላይ ነው። በአብዛኞቹ ከተሞች ሳይረን ድምጽ መጮህ ተሰምተዋል። የኢራን አብዮታዊ ጠባቂ በቀሉ ተጀምሯል፣ እንቀጥላለን ማለቱን የኢራን ሚዲያዎች በመዘገብ ላይ ይገኛሉ። ከዚህ ጋር ተያይዞም ኢራን ከሰዓታት በፊት የእስራኤልን የጦር ጀቶች መትቻለሁ ስትልም ተሰምታለች። እስራኤልም ሁለት የጦር ጀቶቿ ተመተው መጣላቸውን አረጋግጣለች። ክልሉ ወደ ለየለት የጦርነት ቀጠና አፋፍ ላይ የሚገኝ ሲሆን፣ አስቸኳይ ዓለም አቀፍ የመረጋጋት ጥሪ እየቀረበ ነውም ተብሏል። ኢራን በእስራኤላውያን ጥቃቶች ላይ አስጨናቂ ሰባሪ የተባለውን የበቀል እርምጃ መጀመሯ የተገለጸ ሲሆን በብሔራዊ የቴሌቪዥን ጣቢያ በተላለፈው መልእክትም ከጥቂት ደቂቃዎች በፊት ለጽዮናዊ አገዛዝ አስከፊ ጥቃት ወሳኝ ምላሽ የተጀመረው በመቶዎች የሚቆጠሩ የባላስቲክ ሚሳይሎ ሚሳይሎችን በመተኮስ ነው ተብሏል። የእስራኤል ጦር በበኩሉ ኢራን በእስራኤል ላይ ሚሳኤል መተኮሷን ቀጥላለች ያለ ሲሆን በመግለጫውም ሌላ በደርዘን የሚቆጠር ሚሳኤሎች ወደ እስራኤል ተተኩሷልም ብላለች። ጦሩ አክሎም የምትሰሙት የፍንዳታ ድምፅ ከተጠለፈ ወይም ደግሞ ከመከነ ሚሳኤል የሚመጣ ነው። የአየር መከላከያ ስርዓቱ በየጊዜው ጥቃት አድራሽ መሳሪያዎችን እየለየ ያመክናል ሲልም ተደምጠዋል። የገሃነም ደጆች ይከፈታሉ ሲሉ ዶናልድ ትራምፕ ተናግረዋል። ዛሬ ማለዳ እስራኤል በኢራን ላይ ጥቃት ከፈጸመች በኋላ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራንን ማስጠንቀቃቸው ተሰምቷል። ትራምፕ ቴህራን በኒኩለር መርሃ ግብር ላይ ወደ ስምምነት ካልቀረበች ሁሉም የገሃነም ደጆች ይከፈታሉ ሲሉም ተናግረዋል። አሜሪካ በዚህ ጥቃት እጁ አለበት ስትል ኢራን ክስ እያቀረበች ባለችበት ሰዓት ነው ትራምፕ በማህበራዊ ሚዲያቸው ይህን ማስጠንቀቂያ ያስተላለፉት። እስራኤል ዘመቻው ገና እየጀመረ ነው ማለታን ተከትሎ ኢራን በእስራኤል ላይ የገሃነም ደጆችን እከፍታለሁ ስትልም ዝታለች። ኢራን ይህንን መግለጫ ካወጣች በኋላ በማዕከላዊ እስራኤል አቅራቢያ ፍንዳታ መሰማቱን አልጀዚራና አንዳንድ የውጭ ሀገር ሚዲያዎች እየዘገቡት ይገኛሉ። ፕሬዚዳንት ትራምፕ አክለውም ከዚህ የከፋ ነገር ሊፈጠር ይችላል ብለው በጻፉት ጽሁፋቸው ብዙ ውድመቶችና ሞቶችን አይተናል። ወደ ስምምነት ለመምጣት ግን አሁንም አልረፈደም። ሁሉም ነገር ከመጥፋቱ በፊት ኢራን ስምምነት ማድረግ አለባትም ብለዋል። የሩሲያ ውጭ ጉዳይ ሚኒስቴር መስሪያ ቤት እስራኤል በኢራን ላይ የደረሰችውን ጥቃት ማውገዙን ማስታውቀዋል። ሞስኮ ጥቃቱን አስመልክቶም በሰጠችው መግለጫ በኢራን ሉዓላዊነት ላይ የተቃጣ ድርጊት ነው ስትልም ኮንናለች። ጥቃቱ ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ተቋም ጉዳዩን እየመረመረ ባለበት ሰዓት የእስራኤል ጥቃት ያልተገባ ነው ብላለች ሞስኮ። በቀጠናው ላይ ሰላም እንዲመጣ አለም አቀፉ ማህበረሰብ ጥረት እያደረገ ባለበት ሰዓት የኔታንያሁ መንግስት የፈጸመው ድርጊት ተቀባይነት የሌለው ስትል ሩሲያ አጋርነቷን ለኢራን አሳይታለች የሩሲያ ፕሬዚዳንት ከኢራን ፕሬዚዳንት ጋራ በስልክ መወያየታቸውን ክሪምሊን አስታውቋል በተጨማሪም ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋራ ቀደም ብለው እንደተነጋገሩም ተገልጿል የኢራንና ና እስራኤል ጦርነት ከተጀመረ በ24 ሰዓት ውስጥ አለምን ሌላ የኢኮኖሚ ውድቀት እያንደረደራት መሆኑን ተንባቢነት ካላቸው አለም አቀፋዊ የዜና ወኪሎች ያገኘነውን መረጃ ያመለክታል። በመካከለኛው ምስራቅ ጦርነት አለም ወዴት እየሄደች ነው? መልስ የሌለው ጥያቄ ሆኖ ቀጥሏል። አሁን እስራኤል በኢራን ላይ የፈጸመችን ጥቃት ተከትሎ በመላው ዓለም ላይ የሚገኙ ኤምባሲዎችና የቆንስላ ጽህፈት ቤቶች በጊዜያዊነት ተዘግተዋል። የእስራኤል የውጭ ጉዳይ ሚኒስቴርን ጠቅሶ ሮይተርስ እንደዘገበው ተለዋጭ መልእክት እስኪሰጥ ድረስ በመላው ዓለም የሚገኙ የእስራኤል ኤምባሲዎችና የቆንስላ ጽፈት ቤቶች ተዘግተዋል ብለዋል። በውጭ ሀገራት የሚገኙ እስራኤላውያን ጥንቃቄ እንዲያደርጉ ሚኒስቴሩ አሳስበዋል። የእስራኤል ጦር በኢራን ላይ በፈጸመው የአየር ጥቃት በተለያዩ አካባቢዎች የሚገኙ የኒኩሌር ጣቢያዎችና ወታደራዊ ኢላማዎችን መምታቱም ተነግሯል። የእስራኤል ና ኢራን ጦርነት ለዓለም የፈጠረው ስጋት። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቴሄራኑ የኒውክሌር መርሃ ግብርና ወታደራዊ ኃይል ያነጣጠሩ በሚል ጥቃት መፈጸሙ ተከትሎ በሰዓታት ውስጥ የዓለም የነዳጅ አቅርቦት እጥረትና የዋጋ ንረት ገጥመዋል። ዜናው ከወጣው በኋላ የቤንችማርክ ብሬንት ድፍድፍ ዋጋ ከ10 ፐርሰንት በላይ በመጨመር ከጥር ወር ጀምሮ ከፍተኛው የተባለ ጭማሪ ማሳየቱም ተገልጿል። የኢራን መከላከያ ሚኒስቴር እስላማዊ ሪፐብሊክ በአካባቢ የሚገኙ የአሜሪካ ጦር ሰፈሮችን ከመምታቱም አልፎ የእስራኤል አድማ ምላሽ ለመስጠት የሆርሙዝ ባህርን እንደምትዘጋ የዛተችው ዛቻ እውን ሆኗል። እስራኤል በኢራን ላይ ወታደራዊ ጥቃት ካደረሰች በኋላ እስከ 10 ፐርሰንት ከፍ ብሏል። ፕሬዚዳንት ዶናልድ ትራምፕ እጅግ አነጋጋሪና የመካከለኛው ምስራቅ ጦርነትን የአባባስ አስተያየት ሰጥተው ነበር።